ዛሬ ለዚህ ቤት መዳን ሆኖለታል የሚል ይሆናል። በዚህ ቃል እግዚአብሔር እንደፈቀደና እንደወደደ መጠን እንነጋገራለን። እግዚአብሔር ለሁላችንም ለልባችን በቃሉ እንዲናገረን፣ እንዲገስጸን፣ እንዲያስተምረን፣ እንዲመክረን ለአምላካችን መልካም ፈቃዱ ይሁንልን። ዛሬ ለዚህ ቤት መዳን ሆኖለታል የሉቃስ ወንጌል ምዕራፍ 19 ከቁጥር 9 የምናገኘው የአምላካችን ቃል ነው። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ያለው የተናገረው፣ የሚሆንለት ከተናገረው አንዳች የማይቀነስ እንደፈቀደ እንደወደደ ሁሉን የሚያደርግ የታመመን የሚፈውስ የሞተን የሚያስነሳ የወደቀን የሚያነሳ አንካሳውን፣ ጎባጣውን፣ ሽባውን በቃሉ ብቻ ተናግሮ መፈወስ የሚቻለው እንዲሄድ ማድረግ የሚቻለው ዓይን የሌለውን ዓይን መስጠት የሚቻለው ሕይወት ለሌለው ሕይወት መስጠት የሚቻለው ተስፋ የቆረጠውን ተስፋውን መቀጠል የሚቻለው እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረው። እርሱ ካለ ሁሉ ይሆናል። እርሱ ከተናገረ የተናገረውን ሊያስቀር የሚችል አንዳች ኃይል የለም። እርሱ የሰማይና የምድር አምላክ ነውና እርሱ ሰማይና ምድርን የፈጠረ አምላክ ነውና የፈጠረውን የሚገዛ ገዢ አምላክ ነውና እርሱ ያለው ሁሉ ይሆናል። መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ ሰው ከሆነ በኋላ በየጥቂቱ እንደ ሰው ልጆች ካደገ በኋላ በሰላሳ ዘመን ወደ ዮሐንስ በዮርዳኖስ ወንዝ ተጠምቆ ሲያበቃ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገባ ይላል መጽሐፍ ቅዱስ። ወደ ገዳመ ቆሮንቶስ የገባው ለኛ ከእርሱ በኋላ የእርሱ ተከታዮች የርሱ ልጆች ለሆንን ለኛ አርአያና ምሳሌ ለመሆን እነሆ በጎደለው በኩል ሁልጊዜም ሙሉ ሆኖ የሚቆመው አምላካችን የጎደለውን ሁሉ የሚሞላው እርሱ በሕይወታችን የሚያስፈልገውን ነገር ሁሉ ልናደርግና ልንሆን የሚገባንን ነገር ሁሉ አድርጎና ሆኖ ያሳየን አምላክ ስለሆነ ወደ ገዳመ ቆሮንቶስ ሄደ፣ እየጾመ እየጸለየ። መጾም መጸለይ በጾምና በጸሎት ኃይል ብዙ ታምራትን መሥራትን ለኛ ሊያስተምረን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ገባ ይላል። ዛሬ ለዚህ ነው የጌታችንን ጾም ከሰባት አጽዋማት መካከል አንዱ አድርገን አሁን እየጾምን ያለነው። ከጾመ ከጸለየ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠላት ዲያብሎስን በሦስቱ አንስታት ቢፈትነው ጌታችን ድል ካደረገው በኋላ ከገዳመ ቆሮንቶስ ወጥቶ ደቀ መዛሙርትን የመጀመሪያውን አገልግሎት ሲጀምር እነሆ መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚለውን ስብከት በተናገረበት ዕለት ደግሞ ከእሱ በኋላ ይህንን አልጫውን ዓለም በቃሉ አስተምረው ሰብከው የሚያስተምሩትን የሚያጣፍጡትን ሐዋርያትን መምረጥ የጀመረበት ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚያች ቀን ጀምሮ ሐዋርያትን ጨምሮ ብዙዎች ይከተሉት ነበር። ብዙዎች ይከተሉት ነበር። የቃሉን ትምህርት ሰምተው ለሕይወታቸው ዕረፍት ለማግኘት የእጁን በረከት አይተው በእጁ በረከት ለመባረግ ጌታችን መድኃኒታችን ኢየሱስ ክርስቶስን ብዙዎች ይከተሉት ነበር። ብዙዎች ትምህርቱን ይሰሙ ነበር። በሄደበት በዋለበት እያደሩ በዋለበት እየዋሉ ባደረበት እያደሩ የጌታችንን ትምህርት ይሰሙ ነበር። በእርግጥም የጌታችን ቃል ቃል ብቻ አልነበረም። እኛ እንደምንናገረው ከኛ አንደበት እንደሚወጣው ቃል ብቻ አልነበረም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል መድኃኒት ጭምር ነበር። ፈዋሽ ጭምር ነበር። ሕይወት ጭምር ነበር። የእርሱ ቃል እውነት ነበር። የእርሱን ቃል የሚሰሙ የሰሙ ሁሉ ሕይወት ይሆንላቸው ነበር። በቃሉ ብቻ የዳኑ ብዙዎች አሉ። የተፈወሱ የተማረኩ ከኃጢአት ዓለም ተለይተው ለእርሱ ለዘላለም ራሳቸውን ያስረከቡ ብዙዎች ነበሩ። ሕይወታቸው ለእርሱ የሰጡ ቃሉን ሰምተው ብዙዎች ከሩቅም ከቅርብም ዝናውን እየሰሙ የጌታችን የመድኃኒታችን የኢየሱስ ክርስቶስን የማዳኑን ዝና የፈውሱን ዝና ታምራቱን እየሰሙ ከልዩ ልዩ በኢየሩሳሌም ወይም በእስራኤል ካሉ መንደሮች ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይመጡ ነበር፣ ይሰበሰቡ ነበር። ከዚህ የተነሳ አባቶቻችን ሲያስተምሩ ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስም እንደሚነግረን አምስት ገበያ የሚያህሉ ወይም ደግሞ ከአምስት ሺህ በላይ ሰዎች ጌታችን ኢየሱስ ክርስቶስን ይከተሉት ነበር ይላል። እንግዲህ ወደ ትምህርታችን፣ ወደ አነሳነው ርዕስ ስንመጣ በሉቃስ ወንጌል ምዕራፍ 19 ላይ ከምናገኘው ታሪክ አንዱ ዘኬዎስ ስለሚባል ሰው የሚናገር የመጽሐፍ ቅዱስ ክፍል ነው። አንድ ዘኬዎስ የሚባል ቁመቱ አጭር የሆነ በተፈጥሮ ከሌሎች ሰዎች ቁመቱ እጅጉን አጭር የሆነ ሰው ነበር ይላል። ይህ ሰው እርሱ ባለባት በዚያች በኢያሪኮ መንደር ጌታችን መድኃኒታችን ኢየሱስ ክርስቶስ ያልፍ ነበር። የጌታችን የመድኃኒታችን የኢየሱስ ክርስቶስን ማለፍ በዚያ ከሰማ በኋላ ዝናውን፣ ወሬውን ወደ እርሱ ደርሶ ከሰማ በኋላ የጌታችን የኢየሱስ ክርስቶስን በዚያ መንደር ማለፍ ከሰማ በኋላ ይህ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስን ለማየት ወሰነ። ይህንን ሰው ብዙ ታምር የሚያደርገውን ሰው ብዙ በሽተኞችን የሚፈውሰውን ሰው ለብዙዎች መድኃኒት የሆነውን ሰው ብዙ ነቢያት የተነበዩለትን ይህንን ታላቅ ሰው በዓይኔ ማየት አለብኝ ብሎ ወሰነ። በዓይኔ ማየት አለብኝ፣ በሚያልፍበት መንገድ ሁኜ ጠብቄ እርሱን ላየው ይገባኛል ብሎ አሰበ። አስበውም ወሰነ። ከቤቱ ወጣ። ጌታችን ኢየሱስ ክርስቶስ ወደሚያልፍበት መንገድ ላይ ወጣ። ነገር ግን አንድ ፈተና ገጠመው። ይህም ፈተና የሰው ብዛት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም እንደተናገርነው ብዙ ሰዎች ነበሩ አብረውት በዚያ በሚያልፉበት መንገድ ያልፉ የነበሩ ጌታችንን ለማየት የእርሱን ትምህርት ለመስማት የመጡ የተሰበሰቡ እጅግ ብዙ ሰዎች ነበሩ። ከሰው ብዛት የተነሳ ዘኬዎስ ጌታችን ኢየሱስ ክርስቶስን ማየት አልቻለም፣ ማየት አልቻለም። ነገር ግን ከቤቱ ሲነሳ ወስኖ ስለመጣ ማየት አለብኝ ብሎ ስለመጣ የሰውን መብዛት ምክንያት አድርጎ ወደ ቤቱ አልተመለሰም ጌታችንን ሳያይ። የእግዚአብሔር ልጆች ወደ ቤተ መቅደስ ወደ ቤተ እግዚአብሔር የእግዚአብሔርን ምሕረት ለማግኘት የእግዚአብሔርን ፍቅር ለማግኘት በረከቱን ለማግኘት የጸሎታችንን መልስ ምላሽ ለማግኘት ዕለት ዕለት በቤቱ በምንተጋበት በምንጸናበት ጊዜ ልዩ ልዩ ፈተናዎች ሊያጋጥሙን ይችላሉ። ልዩ ልዩ መከራዎች ሊያጋጥሙን ይችላል። ትጋታችንን የሚፈታተን ወደ ቤቱ መመላለሳችንን የሚፈታተን አንዳች ፈተና ሊያጋጥመን ይችላል። ፈተናውን አልፈን የእርሱን ቸርነት የእርሱን ምሕረት እስክናገኝ ድረስ ልንጸና ይገባል እንጂ ወደኋላ ልንመለስ አይገባም። ፈተናውን ሰግተን ወደኋላ ልንሸሽ አይገባም። ከዘኬዎስ የምንማረው ይህንን ነው አንዱ ዘኬዎስ ምን አደረገ? የሰው መብዛት ፈተና ሆነበት። እርሱ አጭር ነው። ቁመት ረጅም ቢሆን ኖሮ እንደምንም ብሎ ተንጠራርተውም ቢሆን ቤታችን ኢየሱስ ክርስቶስን የማየት እድል ይኖረው ነበር። ነገር ግን አጭር ነው። ስለዚህ መፍትሔ አፈላለገ። ወደፊት ቀደማልና አንድ የሾላ ዛፍ አገኘ። በዚያ የሾላ ዛፍ ላይ ወጣ ዘኬዎስ የሾላው ዛፍ ላይ የወጣና የቁመቱን ወይም የእጥረቱን ችግር በዚህ ፈታ። ጌታችንን ኢየሱስ ክርስቶስን የተመኘው ሊያየው የተመኘውን ሊያየው የወደደውን እርሱን ማየት የሚችልበት ትክክለኛው ቦታ ላይ ወጣ። አሁን አሽቆልቁሎ ወደ ታች መመልከት ጀመረ። የትኛው ነው ይህ ሰው? ይህ ሁሉ ሰው የከበበው፣ ይህ ሁሉ ሰው የሚከተለው፣ ይህ ሁሉ ሰው የወደደው ይህ ሁሉ ሰው ቤቱን ጥሎ ነቅሎ የወጣበት ይህ ሰው ማን ነው? እሱን ማየት አለብኝ ብሎ ጌታችን ኢየሱስ ክርስቶስን ከሾላው ዛፍ ላይ ሆኖ ወደ ታች እየፈለገው በዓይኖቹ እየፈለገ እያሰሰ ባለበት ጌታችን ኢየሱስ ክርስቶስ የሾላው ዛፍ ጋር ሲደርስ ቀጥ ብሎ ቆመ። ወደ ላይ ዓይኖቹን አነሳና እንዲህ አለ ዘኬዎስን ናውረድ፣ አለ። ዛሬ ወደ ቤትህ እገባና ከአንተ ጋር በቤትህ ምሳ እበላለሁ። ናውረድ፣ ከሾላው ላይ ውረድ አለው። እግዚአብሔር የልቦናችንን መሻት ያውቃል። በጎ መሻታችንን፣ መልካም ምኞታችንን እግዚአብሔር አይከለክል። የእኛ በጎ መሻት፣ የእኛ በጎ መልካም ልመና ወገኖቻችን የትኛው ይሆን እኛ የምንመኘው፣ ምን ይሆን እንደ አባቶቻችን ፊቱን እንዲያሳየን ራሱን እንዲገልጥልን አምላክነቱን ክብሩም ነው ወይስ ደግሞ የሚያልፈውን የሚጠፋውን ሥጋዊውን ምድራዊውን ነገር ነው የምንለምነው፣ የምንመኘው፣ ልና የምንናፍቀው፣ በምድራዊ በሥጋዊ ክብር ከፍ እንዲያደርገን ገንዘብ እንዲሰጠን ባለጸጎች እንድንሆን ሀብታሞች እንድንሆን ባለሥልጣን እንድንሆን ነው ወይስ እግዚአብሔር ፊቱን እንዲያሳየን ነው? እግዚአብሔር እንዲገለጥልን ነው። እርሱን ልናየው ይሁን ምኞታችን፣ እርሱን ማየት ይሁን መሻታችን። የዘኬዎስ መሻት እርሱን ማየት ነበር። የዘኬዎስ ምኞት እርሱን ማየት ነበር። ጌታችን ኢየሱስ ክርስቶስ ግን ለእርሱ ከመታየት አልፎ ወደ ቤቱ ለመግባት ፈቃዱ ሆነ። አያችሁ፣ ወደ ቤቱ ለመግባት ከእርሱ ጋር ምሳ ለመብላት ፈቃዱ ሆነ። ወደ ቤቱ ለመግባት ፈቀደ። እንዲህ ነው ትንሿ ምኞታችን፣ ትንሿ ልመናችን በጎና መልካም ከሆነች የማይቆጠርና እጅግ በጣም ብዙ የሆነ ምላሽ ከእግዚአብሔር ዘንድ ታመጣለች። ልመናችን በጎና መልካም ከሆነ፣ እግዚአብሔር ደስ የሚሰኝበት እግዚአብሔር የሚፈልገው ልመና ከሆነ ልመናችን እኛ ከጠየቅነው በላይ እጥፍ ድርብ ሆኖ ነው የሚመጣው። ዘኬዎስ የተመኘው እሱን ማየት ነው። ነገር ግን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በቤቱ እስከ መገኘት እና ከእርሱ ጋር ምሳ እስከ መብላት ድረስ ነው የመለሰበት። ውረዳ ነው። ከሾላው ላይ ወረደ። ዘኬዎስ አላመለ አላመለ ኢየሱስ ክርስቶስን በእጁ ጨበጠ። ኢየሱስ ክርስቶስ ከእርሱ ጋር ወደ ዘኬዎስ ቤት ገባ። የሚገርማችሁ ይህ ሰው ስራው ቀራጭነት ነው፣ ቀራጭ ነው። ቀራጮች በእስራኤላውያን ማህበረሰብ እንደ ኃጢአተኛ የሚቆጠሩ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው የወደቀውን ሊያነሳ፣ የጠፋውን ሊፈልግ፣ በኃጢአት የተጨማለቀውን የሰውን ማንነት በአምላክነቱ ወደ ቀደመ ክብሩ ሊመልስ ለኃጢአተኞች ስለሆነ ወደዚህ ምድር የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ በሽተኞች እንጂ ባለመድኃኒት የሚያስፈልጋቸው ጤነኞች አይደሉም ብሎ ከዚህ በፊት ለእስራኤል ወይም ለፈሪሳውያን እና ለሰዱቃውያን በመለሰው መልስ መሰረት በዘኪዎስ ቤት ተገኝቶ ከእሱ ጋር በማዕድ ተቀመጠ። የዘኪዎስ ልቡ ተነካ። ያላሰበው፣ ያልጠየቀው፣ ያልለመነው ተመለሰለት። ራሱን መቆጣጠር አቃተው። በማዕዱ መካከል ተነሳ፣ ብድግ አለ። እንዲህ አለ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት እንደዚህ ብሎ ተናገረ ዘኬዎስ። ጌታ ሆይ በማዶ መካከል አቋርጦ ተነስቶ ነው እንግዲህ። ጌታ ሆይ ካለኝ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ ቢሆን አራት እጥፍ እመልሳለሁ። የሉቃስ ወንጌል ምዕራፍ 19 ቁጥር 8 ላይ እስከ 9 ባለው ካለኝ እኩሌታ ለድሆች እሰጣለሁ አለ። በጎ ስራ ጀመረ ማለት መልካም ስራ መስራት ጀመረ። ከእምነቱ ባሻገር ካመነው እምነት ጌታችን መድኃኒታችን ኢየሱስ ክርስቶስን በማየቱ የሚያገኘውን በረከት የሚያገኘውን ጽድቅ እውነት መረዳቱ እንዳለ ሆኖ በዚህ ላይ ደግሞ ስራ ጨመረበት ያለውን ለማካፈል የተራበ ለማብላት፣ የተቸገረ ለመርዳት፣ የተራቆጠ ለማልበስ፣ በጎ ስራ ለመስራት ፈቃዱን ገለጠ። በጎ ስራ መስራት ጀመረ። ይህን ጊዜ ነው ጌታችን ኢየሱስ ክርስቶስ እንዲህ ብሎ የተናገረው። እንደዚህ ብሎ ነው የተናገረው ጌታችን ኢየሱስ ክርስቶስ ለ ዘኬዎስ ዛሬ ለዚህ ቤት መዳን ሆኖለታል፣ የአብርሃም ልጅ ነውና አለ። የአብርሃም ልጅ ነውና መዳን ሆኖለታል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናገረ። ለምንድን ነው አብርሃምን መጥቀስ ያስፈለገው ጌታችን ኢየሱስ ክርስቶስ? ለምን አብርሃም ተጠቀሰ በዘኬዎስ ቤት አብርሃም ዘኪዮስ የአብርሃም የዘር ሐረግ ውስጥ ያለ ወይም የአብርሃም የልጅ ልጅ ልጅ ሆኖ አይደለም። ነገር ግን በተግባር በምግባር አብርሃምን ስለመሰለው በምግባር አብርሃምን ስለተካከለው እንደ አብርሃም በጎ ስራ ስለሰራ ለዚህ ቤት መዳን ሆኖለታል የአብርሃም ልጅ ነውና አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ጌታ ሆይ ካለኝ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት በሐሰት ከስሼ ብሆን አራት እጥፍ እመልሳለሁ። አብርሃም ልጅ ደግሞ የአብርሃምን ስራ መስራት ያስፈልጋል። ከዚህ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ከቁጥር 39 ላይ ተጠቅሶ እንደምናየው እንደተናገረው የአብርሃምስ ልጅ ብትሆኑ የአብርሃምን ስራ ባደረጋችሁ ነበር ብሎ ተናግሯል። ለፈሪሳውያን እና ለሰዱቃውያን የአብርሃም ልጆች ነን እያሉ በአብርሃም ልጅነት የሚመኩ ነበሩ። እኛ የአብርሃም ልጆች ነን። የአብርሃም ልጅ በመሆን ብቻ ወይም የአብርሃም ዘር በመሆን ብቻ የእግዚአብሔርን መንግስት መውረስ አይቻልም የእግዚአብሔርን በጎ ነገር ማግኘት አይቻልም። የአብርሃምን ስራ መስራት ያስፈልጋል። አብርሃም የሰራውን ስራ መስራት ያስፈልጋል። አብርሃም የሰራው ስራ ምንድን ነው? መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱስ ያስተምረናል። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት ይላል ቅዱስ ጳውሎስ በጻፈው መልዕክቱ ላይ። ነገር ግን አብርሃም ማመኑ ብቻ ሳይሆን ጽድቅ የሆነለት ስራው ጭምር ነው። የሰራው በጎ ስራ፣ የሰራው መልካም ስራ። ከመልካም ስራ፣ ከበጎ ስራ ተለይቶ የኖረ ሰው አይደለም አብርሃም። መልካም ስራ፣ በጎ ስራ የእምነቱ አንዱ አካል እንደሆነ ተረድቶ ያመነ ሰው እምነቱን ለእግዚአብሔር በስራ መግለጥ እንዳለበት የተረዳ ያመነ ሰው ስለነበር በጎ ስራ ይሰራ ነበር። ዛሬ ብዙዎች የክርስትና እምነት ተከታይ ነን እያሉ እምነታችን ብቻ ያድነናል፣ እምነታችን ብቻ በቂ ነው የሚሉ የበጎ ስራ ጠላቶች፣ የመልካም ስራ ጠላቶች፣ ምግባረ ድርሾች፣ ምግባረ የሌላቸው ብዙዎች አሉ። እንዲህ አይነት ሰዎች አባቴ አባቴ አምላኬ አምላኬ የሚለኝ ሁሉ የሚድን አይምሰራችሁ ብሎ ጌታችን ኢየሱስ ክርስቶስ የተናገረው ምሳሌ የሚመለከታቸው ናቸው። አምላኬ አምላኬ በማለት አምኛለሁ ድኛለሁ በማለት ብቻ አይጸድቅም። አንዱ አካል የጽድቅ አንዱ አካል በጎ መልካም ስራ ነው። እንደዚህ ይላል ቅዱስ ያዕቆብ ሐዋርያ ቅዱስ ያዕቆብ በመልእክቱ በምዕራፍ 2 ቁጥር 21 ላይ እንደዚህ ይላል። አባታችን አብርሃም ልጁን በመሰዊያው ላይ ባቀረበ ጊዜ በስራ የጸደቀ አይደለምን? ይላል። አባታችን አብርሃም ልጁን በመሰዊያው ላይ ባቀረበ ጊዜ በስራ የጸደቀ አይደለምን? ይሄ ትልቅ ምስክርነት ነው። መታዘዙ ልጁን ለመሰዋት እሺ ማለቱ ከቤት እስከ ሞሪያ ተራራ ልጁን ይዞ መሄዱ በልጁ ላይ ሰይፍ ይዞ በልጁ አንገት ላይ ሰይፍ ለማስቀመጥ ፈቃደኛ መሆኑ እስከዚህ ድረስ መታዘዙ ስራ ነው። በጎ ስራ ነው። መልካም ስራ ነው። እሺ ብትሉ ለእኔ የምትታዘዙ የሚለው መልካም ስራ ነው፣ ሌላ አይደለም እንጂ እናምናለን። እግዚአብሔርን እናምናለን። በዚህ ዓለም ላይ በነገራችን ላይ በተለይ በውጭው ዓለም በአውሮፓው፣ በዚህ በምዕራቡ ዓለም በምዕራቡ ዓለም በፊት በፊት የፕሮቴስታንቲዝም ሃይማኖት በሰፊው የነበረበት አሁን ደግሞ የፕሮቴስታንቲዝም ሃይማኖት ስለበቃ ስለጨረሱ ከነርሱ ወደ ሌላው ዓለም ወደ አፍሪካው ዓለም ተሸጋግሮ እነርሱ ሃይማኖት እንደማያስፈልግ በእግዚአብሔር ማመን ምንም እንደማያስፈልግ ነገር ግን መልካም ስራ ብቻ መስራት ጥሩ ነገር ብቻ መስራት። ብዙ የኤንጂኦ ድርጅቶች ወይም ደግሞ በመላው ዓለም የበጎ በጎ አድራጊ ድርጅቶች የሚባሉት ከምዕራባውያን በብዛት የመጡ ናቸው። የእነዚህ ዓላማዎች መልካም ስራ ጥሩ ነው በሚል ነው እንጂ መልካም ስራ ያጸድቃል ወይም ወይ በጎ ነው መልካም ነው እግዚአብሔር ይወዳል ብለው በእግዚአብሔር አምነው አይደለም። ወደ አፍሪካ የመጣው የፕሮቴስታንቲዝም ሃይማኖትን ደግሞ በጎ ሥራ መልካም ሥራ አያስፈልግም እምነት ብቻ የሚለው ነው በማስተማር ላይ ያለው። ይህ ከመጽሐፍ ቅዱስ አስተምሮ ሁለቱም መጀመሪያ የጠቀስኩትን ይህም ከመጽሐፍ ቅዱስ አስተምሮ ጋር በእጅጉ የሚጋጭ የማይገናኝ አስተምሮ ነው። የትኞቹም አባቶቻችን እምነትን ብቻ ይዘው ስራን ግን አምነዋል። ላመኑት አምላክ ታዘዋል፣ አንገታቸውም ለሰይፍ ሰጥተዋል፣ ደማቸውም አብስሰዋል። በየትኛውም አጋጣሚ ባገኙት አጋጣሚ ለመልካም ስራ ለበጎ ስራ ሲሮጡ ሲደክሙ ክርስትናን በዚህ መልኩ አስፋፍተዋል እንጂ በጎስራ ንት ተው እምነት ብቻ በማለት አይደለም። በዚህ አሁን ጠቀስ ነው፣ ሐዋርያ ሐዋርያ ቅዱስ ያዕቆብ በሌላው ምዕራፉ ላይ እንዲሁ ከእምነት የተለየ ከስራ የተለየ እምነት በራሱ የሞተ ነው ብሎ ይጠቅሳል። ስለዚህ ምን ለማለት ፈልጌ ነው? ዛሬ ለዚህ ቤት መዳን ሆኖለታል የአብርሃም ልጅ ነውና ብሎ ጌታችን ኢየሱስ ክርስቶስ ለዶኪማስ የተናገረው የአብርሃምን ስራ አብርሃም አምኖ የሰራውን በጎ ስራ ለመስራት ልቦናውን ያነሳሳ ፈቃደኛ የሆነ ለዚህም የተሰጠ ሰው መሆኑን አምላካችን ኢየሱስ ክርስቶስ ስላወቀ በዚህ ምክንያት ለዚህ ሰው ዛሬ ለዚህ ቤት መዳን ሆኖለታል ብሎ ተናግሯል። እኛስ ዛሬ ለዚህ ቤት መዳን ሆኖለታል የሚለውን ቃል አምላካችን መድኃኒታችን ኢየሱስ ክርስቶስ ለእያንዳንዳችን እንዲናገረን ምን በጎ ስራ እየሰራን ነው? ምን እያደረግን ነው? እንደ ዶኪማስ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሕይወታችን ሲገኝ በሕይወታችን፣ በኑሯችን፣ በልባችን አው እንዲገኝልን እንደ ዶኪማስ መሻታችንን በተግባር የገለጽንበት መንገድ አለ ይሆን? ዛሬ ለዚህ ቤት መዳን ሆኖለታል። አምላካችን መድኃኒታችን ኢየሱስ ክርስቶስ ለሁላችንም እንዲለን፣ ለሁላችንም በቤታችን በሕይወታችን በልባችን ተገኝቶ ሕይወታችንን እንዲባርክልን፣ ችግራችንን እንዲቀርፍልን፣ እንዲፈታልን፣ ምህረቱን፣ ቸርነቱን፣ ይቅርታውን ለሁላችንም እንዲያበዛልን፣ ኃጢአተኝነታችን፣ በደለኛነታችንን፣ መዋረዳችንን ሳይመለከት አምላካችን በምህረቱ ሁላችንንም እንዲጎበኘን የአምላካችን መልካም ፈቃዱ የሆንልን ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ የሆንልን ወስብሐት ለእግዚአብሔር ይቆኛል።